ሰላም ጤና ይስጥልን። የአፍታ ሚዲያ ዩቲብ ቻናል ቤተሰቦች እንደምንሰነበታችሁልን። ከአፍታ ሚዲያ ለእለቱ የተመረጡ አዳዲስ መረጃዎችን ይዘን ቀርበናል። በቅድሚያ ማርስት ዜናዎችን የምናስደምጣቸው ይሆናል። የአገዛዙ ከፍተኛ ወታደራዊ ጀኔራል በፋኖ ኃይሎች በሸዋ ቀጠና እየተካሄደ ባለው ውጊያ በቁጥጥር ስር መዋላቸው ተሰምቷል። ይህንንም ተከትሎ የመከላከያ ሰራዊቱ ከፍተኛ ወታደራዊ ጀኔራሎች ከፍተኛ ውጥረት ውስጥ መግባታቸው ተሰምቷል። በአሁኑ ሰዓትም በመከላከያው ዘንድ ከፍተኛ ከፍተኛ ውዝግቦች የተነሱ መሆናቸውን ሰምተናል። በዝርዝር የምታደምጧቸው ይሆናል። በሌላ በኩል እንዲሁ በቀጠለው የአማራ ክልል ውጊያ በተለያዩ አካባቢዎች የተካሄዱ ያሉ ውጊያዎች አሁንም ተጠናክረው መቀጠላቸው ተሰምተዋል። በትላንትናው ዕለት የአማራ ፋኖ በጎጃም የባህር ዳር ብርጌድ ዙሪያ አባላት በባህር ዳር ከተማ በአገዛዙ ከፍተኛ ባለስልጣናት እንዲሁም በከፍተኛ ወታደራዊ መኮንኖች ላይ ያነጣጠሩ የቦምብ ጥቃቶችን መፈጸማቸው ተሰምተዋል። ከዚህ ባሻገርም አገዛዙ ከፍተኛ ወታደራዊ መኮንኖች እና የልዩ ኃይል ከፍተኛ ባለስልጣናት እርስ በርሳቸው ከፍተኛ ውጥንቅጥ ውስጥ መግባታቸው ተሰምቷል። ከዚህ ባሻገርም ሁለት የሚሊሻ ከፍተኛ ባለስልጣናት በመከላከያው ከፍተኛ ወታደራዊ ጀኔራሎች በተወሰደባቸው እርምጃ ምሽቱን መሞታቸው ተሰምተዋል። ይህንን ተከትሎ ከወደ ባህር ዳር የተሰሙትን መረጃዎች ወደ እናንተ በዝርዝር የምናደርስ ይሆናል። በሌላ በኩል እንዲሁ የኦሮሞማው ከፍተኛ ወታደራዊ ጀኔራል ባለስልጣናቶችን ማስደብደባቸው ተሰምቷል። የአየር ኃይሉ ዋና አዛዥ ሌትናል ጀኔራል ይልማ መርዳሳ ከፍተኛ ባለስልጣናቶችን በትላንትናው ዕለት ማስደብደባቸው ተሰምቷል። እነዚህ ከፍተኛ የኦሮሞ ወታደራዊ ጀኔራሎች በባለስልጣናት ላይ የሚፈጽሟቸው ጫናዎች አሁንም ተጠናክረው መቀጠላቸው ተሰምቷል። የአማራ ክልሉን ጦርነት በዋናነት እየመሩ የሚገኙት የኦሮሞማው ቁንጮ ጀኔራሎች በባዴን ከፍተኛ ባለስልጣናት ላይ የሚያሳድሩት ጫናዎች ተጠናክረው መቀጠላቸው ተሰምቷል። በተለይም የ ሰሜን ምዕራብ አዛዛዦች ጀነራል ብርሃኑ በቀለ በባዴን ባለስልጣናት ላይ የሚፈጽማቸው ጫናዎች አሁንም ተጠናክረው መቀጠላቸውን ሰምተናል። ከነዚህ የብልጽግና ከፍተኛ ወታደራዊ ጀኔራሎች ኢሰብኣዊ የሆኑ ድርጊቶች ጀርባ ያሉ ሚስጢራዊ መረጃዎች ደርሰውናል። በዝርዝር የምታደምጧቸው ይሆናል። በሌላ በኩል እንዲሁ የመከላከያው ከፍተኛ ወታደራዊ ጀኔራሎች የፋኖ ኃይሎችን የተቀላቀሉ መሆናቸውን ተከትሎ በብርሃኑ ጁላ የሚመራው የብልጽግናው መከላከያ ሰራዊት ጠንከር መግለጫን መግለጫ ማውጣቱ ተሰምቷል። ይህንንም ተከትሎ በርከት ያሉ አነጋጋሪ መረጃዎች ከመከላከያው ዘንድ እየወጡ መሆናቸው ተሰምተዋል። በዝርዝር የምታደምጡት ይሆናል። በሌላ በኩል እንዲሁ በቅርቡ ስልጠናቸውን ለኔትናል ጀኔራል ታደሰ ወረደ ያስረከቡት ጌታቸው ረዳ የሽኝት ፕሮግራም በህዋት ከፍተኛ ወታደራዊ አመራሮች ቢዘጋጅላቸውም ጥያቄውን ውድቅ ማድረጋቸው ተሰምተዋል። ይህንም ተከትሎ በርከት ያሉ አነጋጋሪ ጉዳዮች ከወደ ትግራይ የተሰሙ መሆናቸውን ሰምተናል። በዝርዝር የምታደምጧቸው ይሆናል ክብራትና ክቡራን እስከ መረጃዎቹ ፍጻሜ ድረስ ቆይታችሁን ከአፍታ ሜዲያ ጋር በማድረግ እነዚህንና ሌሎች ወሳኝ የተባሉ መረጃዎችን እንድታደምጡ እየጠየቅን ወደ ዝርዝር መረጃዎቻችን የምናልፍ ይሆናል። አብረን እንቆይ። ወደ መጀመሪያው መረጃችን ስናልፍ የብልጽግናው ከፍተኛ ወታደራዊ መኮንን በፋኖ ኃይሎች በትላንትናው ዕለት ደብረ ብርሃን ዙሪያ በተደረጉ ውጊያዎች በቁጥጥር ስር መዋላቸው ተሰምተዋል። በሸዋ ጠቅላይ ግዛት እዝ በልዩ ኦፕሬሽን ከፍተኛ የብልጽግና ወታደራዊ አዛዥ የሆኑት ብርጋዴር ጄኔራል ጫኔ ነገሳሊ በቁጥጥር ስር መዋላቸው ተሰምተዋል። በከፍተኛ ወታደራዊ ኦፕሬሽን ያለምንም መስዋዕትነት በደብረ ብርሃን ዙሪያ ቀየት ላይ የመከላከያው የሻለቃ አመራር የሆኑት ብርጋዴር ጄኔራል ጫኔ ለገሰ አሊ በተዘናጋበት ሰዓት የፋኖ ኃይሎች በቁጥጥር ስር እንዳስገቧቸው ተሰምቷል። ከሰሞኑ በሸዋ ቀጠና የሸዋ አብስቶች በዝምታ የፈጸሟቸው የሚገኙ ወታደራዊ ኦፕሬሽኖች ከፍተኛ ወታደራዊ ድልን እያስመዘገቡ መሆናቸው ተሰምቷል። የአራት ኪሎ አስተዳደር የጎጃም ፋኖን ዝም አሰኛለሁ በሚል ጠንከር ያሉ ዘመቻዎችን ከሰሞኑ በጎጃም ቀጠናዎች ቢከፍትም በጎንደር በወሎና በሸዋ ቀጠ ች የሚገኙ የፋኖ አናብስቶች እየፈጸሟቸው የሚገኙ መጠነሰፊ የመልሶ ማጥቃት እርምጃዎች ደማቅ የተባሉ ድሮችን እያስመዘገቡ መሆናቸው ተሰምተዋል። ከዚህ ባሻገርም በርከት ያሉ የአገዛዙ መስመራዊ መኮንኖች እንዲሁም በጄኔራል ማዕረግ የሚገኙ ከፍተኛ ወታደራዊ አመራሮች ጭምር በፋኖ ኃይሎች እየተደመሰሱና በቁጥጥር ስር እየዋሉ መሆንም ለማረጋገጥ ተችሏል። ከዚህ ባሻገርም አዴት አካባቢ ላይ በተደረጉ ውጊያዎች በኮሎኔል ደባቤ የሚመረጡ ጦር ሙሉ በሙሉ የተደመሰሰ ሲሆን በዚሁ ውጊያም ኮሎኔል ድባቤ ጭምር በፋኖ ኃይሎች በተወሰደበት እርምጃ እስከ ወዲያኛው መቀንደሹንም ለማረጋገጥ ተችሏል። ከዚህ ባሻገርም በባህር ዳር ዙሪያ ምሽቱን የፋኖ ኃይሎች በፈጸሟቸው ተደጋጋሚ የቦምብ ጥቃቶች በርከት ያሉ አገዛዙ ከፍተኛ ወታደራዊ መኮንኖች፣ እንዲሁም ከፍተኛ የባዴን ባለስልጣናት ላይ ጉዳት ማድረሳቸው ተሰምተዋል። በዚህ የፋኖ ድንገተኛ ጥቃት የተደናገጡት በርከት ያሉ የመከላከያ ሰራዊት አባላት ሚሊሻዎች መረጃዎችን ለፋኖ ኃይሎች እየሰጡ ነው በሚል በከተማ የሚገኙ ሁለት የሚሊሻ አባላትን መረሸናቸውን ለማረጋጋጥ ተችሏል ይህ የመከላከያ ስራዊቶቹ ድንገተኛ የሚሊሻ አባላት ላይ እየሰነዘሩ ጥቃት በአሁኑ ሰዓት ላይ በርከት ያሉ የባዴን ሚሊሻዎችን ማስቆጣጡ ተሰምቷል ይህንንም ለማረጋጋት የባዴን ከፍተኛ ባለስልጣናት እንዲሁም ሌሎችም ወታደራዊ መኮንኖች በከተማዋ የመከላከያ ስራዊቱ አባላት እንዲሁም የሚሊሻ አባላትን ሰብስበው የመናበብ ስራዎችን እንዲሰሩ ስምሪት መስጠታቸውንም ከወደ ባህር ዳር እየተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ ደግሞ የብልጽግናው ከፍተኛ ወታደራዊ ጀነራል ባለስልጣናቶችን በቅጥረኞች ማስደብደቡ ተሰምቷል። ይህ ከፍተኛ ወታደራዊ ባለስልጣን በትላንትና እለት በርከት ያሉ ባለስልጣናትን በቅጥረኞች ማስደብደቡን እየወጡ ያሉት መረጃዎች አመላክቷል። ይህ የብልጽግናው መከላከያ ሰራዊት ከፍተኛ ወታደራዊ ጀነራልም የአየር ኃይል አዛዡ ይልማ መርዳሳ መሆኑንም ለማረጋገጥ ተችሏል። በትላንትና እለት በርከት ያሉ በፌ ዴራል መንግስቱ ስር የሚገኙ የባዴን ባለስልጣናትን ጨምሮ በርከት ያሉ የደቡብ ክልል ባለስልጣናትን ጭምር ማስደብደቡ ተሰምቷል። በአሁኑ ሰዓት የኦሮሞ ከፍተኛ ወታደራዊ ጀኔራሎች በማናለብኝነት ከነሱ ተቃራኒ የሚቆሙ የሌላ ክልል ከፍተኛ ባለስልጣናት ላይ እርምጃዎች እንዲወሰዱ እያደረጉ መሆናቸው ተሰምቷል። በተለይም የብልጽግናው መከላከያ ሰራዊት ከሰሞኑ በጎጃም ቀጠናዎች በይልማ መርዳሳ አማካኝነት እየፈጸማቸው የሚገኙ የድሮንና የ የአየር ጥቃቶችን አስመልክቶ ከፍተኛ ተቃውሞን እያሰሙ በሚገኙ ከፍተኛ የብልጽግናው ባለስልጣናት ላይ እርምጃዎች እንዲወሰዱና በቅጥረኞች እንዲሁም በአጃቢዎቻቸው ጭምር እንዲደበደቡ እያደረጉ መሆናቸው ተሰምቷል። በትላንትና ዕለትም ማንነታቸው በግልጽ ያልተለየ ከፍተኛ የባዴን ባለስልጣናቶች በኒው ጄኔራል ይልማ መርዳሳ አማካኝነት እንዲደበደቡ መደረጉን ተከትሎ በአሁኑ ሰዓት በአራት ኪሎ ከፍተኛ ውጥረቶች ነቅሰው እንደሚገኙም ከወደ አራት ኪሎ መንደር እየተሰ ሶማሉት መረጃዎች አመላክተዋል። አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌትናል ጀነራል ታደሰ ወረደ ለቀድሞ ፕሬዝዳንት ጌታቸው ረዳ ያዘጋጁትን ሽኝት ፕሮግራም ጌታቸው ረዳ አልቀበልም ማለታቸው ተሰምቷል። ግብዣውን ውድቅ ማድረጋቸውም ተሰምቷል። አቶ ጌታቸው ረዳ የግብር ሽኝት የክብር ሽኝት እንዲደረግላቸው በጀነራል ታደሰ ወረደ የቀረበለትን ጥሪ ውድቅ ማድረጉን ተናግሯል። መጀመሪያ ጸጥታውን ያስከብር መቀለያ አይደለም፣ ለእኔ ለእሱም አደገኛ እንደሆነች አውቃለሁኝ ሲል የቀድሞ ፕሬዝዳንት ጌታቸው ረዳ ምላሽ መስጠቱ ተሰምቷል። ያለን አማራጭ እኔ ወደ አዲስ አበባ እነሱ ወደ አስመራ መሸሻቸው ነው ሲልም የቀድሞ የህወሓት አመራሮች እንዲሁም በአሁኑ ሰዓት በደብረ ጽዮን ገብረ ሚካኤል ግፍት ስልጣን ላይ የወጡት እነ ሌትናል ጀኔራል ታደሰ ወረደ እንዲሁም ከፍተኛ ወታደራዊ መኮንኖች ከኤርትራ መንግስት ጋር ግንኙነት እንዳላቸው መናገራቸውም ተሰምቷል። ይህንንም ተከትሎ በነጌታቸው ረዳ የሚመረው እንዲሁም በነ ክንደያ ገብረት የሚመረው የጊዜያዊ አስተዳደሩ አመራሮች በአሁኑ ሰዓት ከአብይ አህመድ ጋር በጋራ በመሆን በፌዴራል መንግስቱ ከፍተኛ ስልጣኖች ላይ የተሾሙ መሆናቸውንም ለማረጋገጥ ችሏል። በመጨረሻም ጌታቸው ረዳ ጋቢ ለመቀበልና በድግስ ለመወዛወዝ ወደ መቀሌ አልሄድም ሲል ለጊዜያዊ የጊዜያዊ አስተዳደሩ ያቀረበለትን የሽኝት ፕሮግራም ውድቅ ማድረጉንም እየተሰሙ ያሉት መረጃዎች አመላክተዋል። ክብረትና ክብረን ከአፍታ ሚዲያ ለሰቱ ያዝናቸው መረጃዎች እነዚህን ይመስላሉ። ኋላ ላይ በሌሎች አዳዲስ ሰበር መረጃዎች መልሰን የምናገኛቸው